ሰላም እንደምን አላችሁ? እንደምን ቆያችሁ? በያላችሁበት ሰላማችሁ ብዛ። እግዚአብሔር አምላካችን በድጋሚ ስላገናኘን ስሙ ይክበር ይመስገን። በዛሬው ቆይታችን እንግዲህ መቼም ማናየውና ማንሰማው ነገር የለምና። ከዚህ ከፕሮቴስታንቱ ዓለም ጋር በተገናኘ የምናያቸው መልእክቶች ይኖራሉ እና ማለት ፍጻሜው ሄደው ሄደው የመጨረሻ ታርጌታቸው ምን እንደሆነ ብዙ ጊዜ የምናነሳው ነገር ከዚህ ከአዲስ ዓለም ስርዓት ጋር በተገናኘ የመጨረሻ ታርጌታቸው እንደ አይነት ነገሮችን እውን ማድረግ ነው እና በቀዳሚውም፣ በተዘዋዋሪ እዚህ የጨለመው ዓለም መሪዎች የምንላቸው ያው ቀድሞ ተቋሙን ስለመሰረቱት እንደዚህ እንደሚሆን ያውቁታል በነገራችን ላይ እና ፐርፐዝሊ አስበው አልመው የሚሰሩበትም ጉዳይ ስለሆነ ማለት ነው። በተለይ ይሄ አሁን ዝም ብሎ እንደው ዝም ብሎ እንደ እንግዳ ድራሽ እንደ ውሃ ፈሳሽ የመጣ ጉዳይ አይደለም እና ቀድሞ በተለይ የዓለም ቤተ ክርስቲያን ለሁለት የተከፈለበትን ዘመን እናስታውሳለን። በአራተኛው መቶ ክፍለ ዘመን እና ካቶሊክን ገንጥለው ሲያወጡት፣ ከካቶሊክ ደግሞ ፕሮቴስታንት ገንጥሎ ሲወጣ፣ ከፕሮቴስታንት ደግሞ ዛሬ ያው እንደምታውቁት እንደ አሜባ ነው በየዕለቱ ዲፕሊኬት የሚያደርገው እና የመጨረሻው ግቡም ይሄ ነበረ እና ሲፈለግ ሲጠበቅ የነበረው ያው ሁሌ እንደማነሳው ዚህ የሮማ ስራው መንግስት እንግዲህ ከክርስቶስ ልደት በፊት የሮማ ስራው መንግስት ዓለም ላይ ገኖ እንደነበረ እና ዳዊት ውስጥ ዓለምን ጠቅሎ ወደ አንድ አምጥቶ ለእሱ ሊያስገዛ ልክ እንደ ባቢሎን ግንብን ገንብቶ አንድ ላይ አድርጎ የሰው ልጆችን በእግዚአብሔር ላይ እንዲዘምቱ ያደረገበት ወቅት ነበረ እና ያው በተደጋጋሚ ማነሳው ነው እና የኖህ ዘመንን ማንሳት እንችላለን። የባቢሎንን ግንብን እናነሳለን። ከዛም በተለያየ ዘመን ቋንቋ ተቀላቀለ በኋላም የተለያዩ ነገስታት ምድር ላይ እየነገሱ ዲያብሎስ የሰው ልጆችን ወደ አንድ እያመጣ በእግዚአብሔር ላይ አለም እንዳምፅ ሲያደርግበት የነበረውን ዘመን እናስታውሳለን። ከዛም እንግዲህ ክርስቶስ ሊገለጥ ሲል የነበረበት ዘመን አለም ላይ ገነው የነበረው የሮማ ሥርወ መንግስት ነው እና ያንን ካፈረሰው በኋላ እነዚህ ሰዎች ራሳቸውን ሰውረው ከዛም ከተወሰነ ጊዜ በኋላ ክርስቶስ የድነቱን ስራ ሰርቶ ስራ አፈራርሶ ወደ ክብሩ ወደ መንግስቱ ካደረገ በኋላ ንጋሚ ራሳቸውን የጠበብ ሰዎች ወይም ደግሞ ግኖስቲሲዝም በሚል ራሳቸውን ከገለጡ በኋላ ክርስትና ላይ ዘመቻ አድርገው ነበረ እና አሁን ላይ መሳ ሙቪዎች ዝም ብሎ የመጡ አይደሉም። ምን ያክል ሲሰራባቸው እንደነበሩ በደንብ ጥንት ጀምሮ የነበሩ መሆናቸውን ልብ እንድንለው። ታዲያ የእነኝህ ሰዎች ሰለባ እንግዲህ አለም የእነዚህ ሰዎች ሰለባ ሆኗል። እነህ እነማን ናቸው? ጥንት ሳተርንያን ናቸው። ሳተርን ያመልኩ የነበሩ ናቸው እና አፖሎን ያመልኩ የነበሩ ናቸው። ግን እነህ የግሪክና የሮም አማልክት የሚባሉትን ያመልኩ የነበሩ ራሳቸውን ሀይድ ካደረጉ በኋላ ክርስቶስ ካደረገ በኋላ በተለይ አራተኛው መቶ ክፍለ ዘመን ላይ በናሪዎስ አማካኝነት እነ ንስጥሮስ አማካኝነት እየተነሱ ቤተክርስቲያን ላይ ዘመቻ ከፈቱ፣ ክርስትና ላይ ዘመቻ ከፈቱ። ማድረግ የሚችሉትን ሁሉ አደረጉ። ትልቅ ክራይሲስም አድርሰዋል። በነገራችን ላይ ግን የክርስትና ካባ ለብሰው ነበረ። ክርስቲያን ሳይሆኑ ክርስቲያን መስለው ቤተክርስቲያን ውስጥ እንግዲህ የክርስቶስን ማንነት እውነተኛውን ክርስትና አለም ላይ ያለበትን የክርስቶስን መንገድ ለመቃወምና ለማጥፋት ነበር ሲሰሩ የነበሩት። ያ ያቅብ ብሎሽ አሁን ድረስ ደርሰዋል እንግዲህ በ325 አርዮስ ተነሳ ተወገዘ። ወልድ ፍጡር ነው ብሎ ተነስቶ ማለት። ከዛ በኋላ እንደነ መቅዶኖስ ያሉ ተነሱ። ድንግል ማርያም ወላዲተ አምላክ አትባልም፣ ወላዲተ ሰብእነብት ተባለ። የወለደችው ሰው ነው እንጂ አምላክ አይደለም የሚል የዱአሊቲን አስተምሮ ተነስቶ ለማስተማር ሞከረ። ያው በሰዓቱ የነበረው አባታችን እነ ቄርሎስ ያው አውግዘው ለዩ ናቸው። ከዛም እንግዲህ በአራተኛው መቶ ክፍለ ዘመን ተሳካላቸው። ኢቨን ከመንግስት ጋር ተጠግተው እነ መርቀያን ስሙን ካልዘነጋሁት የሮም ነገስታት ጋር አብረው በማበር በመንግስት ጣልቃ ገብነት እንግዲህ ዓለም ላይ የክርስቶስ የአምላክነትን ጉዳይ የተዋህዶን ጉዳይ በተመለከተ ለሁለት እንዲከፈል አደረጉትና ካቶሊክ ተገንጥሎ ወጣ ማለት ነው። ልብ በሉ ካቶሊክ ተገንጥሎ ከወጣ በኋላ በቀላሉ ስራቸውን ለመስራት የሚያስችላቸውን ተቋም መሰረቱ ማለት ነው። ካቶሊክን ገነጠሉት። ካቶሊክን ከገነጠሉ በኋላ ደግና ቆይተው በ16ኛው ሴንቸሪ ፕሮቴስታንትን ገንጥለው አወጡት ማለት ነው። ፕሮቴስታንት ከገንጥለው ከወጣ በኋላ አሁን ያለበት ደረጃ ላይ ደርሷ ማለት ነው። ያንን ሊያመላክት የሚችል ነው። አሁን እንግዲህ በአለም ላይ በአለም ላይ እንደውም በአንድ ወቅት አንድ አይሁዳዊ ነው እና የካቶሊክን እና የፕሮቴስታንቱን አለም እንዴት ለምን ተመሰረተ ሲባል አስቦት አልሞት አቅዶበት ለአዲስ ዓለም ስርዓት እውን ለማድረግ ፐርፐዝል የተመሰረተና ቢሊየንስ ዶላር ፈንድ የተደረገበት ፕሮጀክት ነው ሲል የሰማሁበትን ሙቪ አስታውሳለሁና አዳም ጸፋርቲ የሚባል ስሙን ካልዘነጋሁት አይሁዳዊ ነው። እሱ ነው ሲናገር ቃል በቃል የሰማሁትና የካቶሊኩን ዓለምና የፕሮቴስታንቱን ዓለም ለምን እንደመሰረቱት ቃል በቃል ሲናገር የሰማሁትን ነው እየነገርኳችሁ ያለሁትና ታዲያ አሁን ላይ የዚህ ተቋም አሁን ፕሮቴስታንቱ እንደ አሜባ ነው እየተባዘ ያለው አይደለ? ዓለም ላይ ተውትና፣ እኛም ሀገር ላይ ዛሬ ብዙዎች የስራ መስካቸው ሳይቀር ሁሉ አድርገውታል አይደለ? ገንዘብ ምንጭ ማድረጊያ። ጌታ ተገልጦልኛል፣ እንደዚህ ነው፣ እንደዚህ ነው ብለው ስለ ሰማያዊ መንግስት የሚያስተምር አንድም የለም። እንዲያው የሃይማኖት ተቋምነን ብለው የሚያምኑ ከሆነ እንኳ ኢቭን ራሱ ስለ እግዚአብሔር መንግስት ሲያስተምሩ አሰሟቸውም። ይሄ ተገልጦልኛል፣ ይሄን ታገኛለህ፣ እንደዚህ እያሉ ይሰራሉና ይህ እንዲሆን ነበረ የጨለማው ኃይላት ወይም ደሞ ኒው ወርልድ ኦርደር መስራቾች ምጭሽ ታርጌታቸው። በነገራችን ላይ የኢሉሚናቲ መስራች አዳም ወይሻፕት ከፕሮቴስታንቱ ዓለም እንደነበረ ታውቃላችሁ። እንግዲህ አላወቃችሁም፣ አሁን ወውቁ። የኢሉሚናቲ ኢሉሚናቲ ማለት እንግዲህ እንደምታውቁት የበራላቸው ማለት ነው። በምንድን ነው የበራላቸው? የእውቀት ብርሃን ብለው ያምናሉና ይህም ከገነት ጀምሮ መጀመሪያው ሉሚናቲዎች ወይም ይበራላቸው አዳምና አዳም ህዋን ናቸው ብለው የሚያምኑት ማለት ነው። የነሱ ተከታይ ናቸውና ይሄ ሰውዬ ኢየሱሳውያን በሚል በሚል ቤተ እምነት ውስጥ የነበረ ነው። ከዛ እንደገና ወጥቶ ነው ራሱን ሉሚናቲን 1776 እንደ አውሮፓውያን ዘመን አቆጣጠር መስርቶ አሁን ላይ ዓለም ላለበት ሁኔታ የበቃው እና በዚህ እቅድ ውስጥ የመጀመሪያው ታርጌቱ ይሄ ሰውዬ ሲናገር የነበረው ዓለም ላይ ዲስትራክሽን ኦፍ ክርስቲያንቲ በሚል ነው ስራ የነበረው። እንዴት ነው ክርስቲያን አስቀድሞም በክርስቶስ ማንነት አምኖ አይደለም በኢየሱስ ያን የገባው። ነገራችን ላይ ግን ደግሞ ያው ለምታውቁት አንድ ነገር ለማጥፋት ያን ነገር መስሎ መገኘት ግድ ነውና አላማቸው ኢሉሚናቲ መመስረት ነው ፍሪሜሽንም መመስረት ነው። የነሱ ትክክለኛ የሚያምኑባቸው ተቋማት እነዚህ ናቸው። ኢሉሚናቲ፣ ፍሪሜሽን ናይት ቴምፕላር፣ የቤተ መቅደሱ ባለሟሎች ብለው ራሳቸውን የሚጠሩት ማለት ነው። ወይም ደግሞ ሶስተኛውን የሰለሞን ቤተ መቅደስ እናሰራለን፣ እንገነባለን ብለው የሚሉ ማለት ነው። እነህም አንዱ የሚስጥር ማህበራት አካል ናቸው። እና ግን መጀመሪያ ራሳቸውን በዚህ በፕሮቴስታንቱ ዓለም ውስጥ ከተው ራሳቸውን ደብቀው ሲሰሩ ነበር። እዛም ሰዓቱ ሲደርስ ራሳቸውን ከዛው ወጥተው የራሳቸውን ተቋማት ትክክለኛ ተቋማትን መሰረቱ። ይሄንኛውን የኢሉሚናቲውን አለም የሚስጥር ማህበሩን ዓለም ሁሉ ለማድረግ ግን መጀመሪያ የክርስትና ዓለም ለሁለት መክፈል፣ ለሶስት መክፈል ታርጌታቸው ነበርና ያንን አደረጉ። ፐርፐዝ ሊና ታዲያ አሁን ላይ የፕሮቴስታንቱ ዓለም ምን ላይ ደረሰ? ብዙዎች በየዋህነት ባለ ማወቅ በዛ ቤት ውስጥ ሆነው ያው እንግዲህ አምልኮ እያደረጉ እንደሆነ የሚያስቡና የሚያምኑ ብዙዎች አሉ። የመጨረሻው ታርጌታቸው ግባቸው ግን ዓለምን ወደ ሞት መውሰድ ነው። ምን ለመናል? ምን አይነት ሞት ካላችሁኝ እንደዚህ አይነት ቪዲዮዎችን አይተን

እንግዲህ እንዳያችኋቸው ይህን ነው የሚመስሉት። ብዙ ሰው እኛን አይወክልም ሊድ ይችላል ግን፣ ፕሮቴስታንት ናቸው በአንድ ስም እየተጠሩ እኛን አይወክልም ማለት አይቻልም። ስለዚህ ወይ አውግዞ መለየት ነው ወይም ደግሞ የእነሱን ስፕሪት አብሮ መካፈል ነው፣ ሌላ ምንም አይደለም። እና እንዳያችኋቸው አሁን እኚህ ሰዎች ሰዶማያን ሆነዋል ኦልሬዲ። በቃ መጀመሪያ ግን መንፈስ ተገለጠልን ነብይ ነን ሐዋርያ ነን እያሉ ነበረ ሲያቀነቅኖ የነበሩት እና አሁን ላይ ግን መጨረሻ ላይ ታርጌታቸው ይሄ ነበረ። ይሄ ማለት ደግሞ መጨረሻው ዘመን ላይ የአውሬው ራሱ ተብሎ ከተጠቀሱት መካከል አንዱ ሰዶማይነት ነው። ሰዶማይነት የአውሬው ራሱ ተብሎ ከተጠቀሱት ሰባቱ የአውሬው ራሱ መካከል አንዱ ሰዶማይነት ነው እና እንግዲህ አለባበሳቸው ማየታቸዋል። ሁለቱን ስትመለከቷቸው ወንዶች ናቸው በተፈጥሮ ግን ደግሞ አለባበሳቸውን ስትመለከቱ ደግሞ ጊዜ ኤልጂቢቲ ኪው አጀንዳን እውን ለማድረግ የሚሰሩ እየሰሩም ያሉ ናቸው። ግን የሚናገሩት በክርስቶስ ስም ነው። በነገራችን ላይ አይደለ፣ ጂሰስ ክራይስት በሚል በዛ ስም ነው እየተሰበሰቡ ያሉት። ግን ኢየሱስ ክርስቶስ ይሄን ፈቅድ ያለ አይፈቅድም። ልክም ስለ አይደለም ማለት ነው፣ ከተፈጥሮ ስርዓት ውጪ የሆነ ማለት ነው። እንግዲህ በዛ ነው ፕሮቴስታንቱ እያልኩኝ ያልኩት በዛ ማዕቀፍ ውስጥ ያሉ ስለሆኑ እንዳልኳችሁ እኛን አይወክሉም ማለት አትችሉ ምናልባት በየዋህነት በቅንነት እናንተ እንደ አይን ነገር ማድረግ ሊደብራችሁ ይችል ይሆናል። ህሊናችሁን አይቀበላችሁ ይችላል። ግን በዛው በእናንተ ቤተ እምነት ውስጥ ይሄ ይሄ ለምሳሌ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አምስቱ አብያተ ክርስቲያናት እህት አብያተ ክርስቲያናት የሚባሉት ኢትዮጵያ፣ አርመን፣ ሶሪያ፣ ግብፅ እያን የምንጠራቸው አንድ ናቸው። በተለይ ዶግማ ላይ ያለን አስተምሮ ተመሳሳይነታችን ማንም የሚያውቀው ስለሆነ ማለት ነው። ስለዚህ የግብጽ ኦርቶዶክስ የሚያደርገውና የኦርቶዶክስ የኢትዮጵያ ኦርቶዶክስ የሚያደርገው ተመሳሳይ ነው። ግብጽ የሚያደርገው እኔን አይወክለኝ ማለት አልችልም። ሶሪያ ውስጥ ያለው የሚያደርገው አካል የሚያደርገው እኔን አይወክለኝ ማለት አልችልም። እስካሁን ድረስ የቅዱስ ኤፍሬምን ዳሴ ማርያም የምንጸልየው እኛ በስጋ ሶሪያውያን አይደለንም። ግን ሃይማኖት ድንበር የለውም፣ ገደብ የለውም። በሃይማኖት ግን አንድ ስለሆንን ማለት ነው። የቅዱስ ኤፍሬምን ዳሴ ማርያም እንጸልያለን። ክላዊ ሃይማኖት ግብጽ ውስጥ እንደሚከበሩት ኢትዮጵያ ውስጥ ላይከበሩ ይችላሉ። እውነት ለማናገር ያን ስላችሁ ዝቅዝቅ ዝቅ ዝቅ እያደረግናቸው ማለት አይደለም፣ ግን ምን ያክል ቦታ እንዳላቸው ማለት ነው። ቅዱስ ኤፍሬምን ምን ያክል ለኛ እንደምናከብረው በውዳሴ ማራማዎችን ማንሳት እንችላለን። ልላቸው የፈለግኩት ፈለኩት ምንድነው ኦርቶዶክሳዊነት በእነኚህ በአምስቱ እህት አብያተ ክርስቲያናት ወጥ ነው። ፕሮቴስታንቱ ጋ ስትሄድ ግን እንደዚህ አይደለም። ይሄው አንዱ እንደዚህ ነው፣ አንዱ ደግሞ እንደዚህ ሊያደርግ ይችላል ለዚህ ሊያደርግ ይችላል ግን ደግሞ አንድ ነን ማለት ግዴታ ነው። አንድ አይደለ ማለት አትችሉም፣ ወይ ስማችሁ መቀየር ነው። ፕሮቴስታንት ነኝ እያሉ በፕሮቴስታንት ስም እንደዚህ እየተደረገ እኔ ፕሮቴስታንት አይደለሁ ማለት ስለማይቻል ማለት ነው። ስለዚህ የመጨረሻው የፕሮቴስታንቱ ዓለም ታርጌቱ አዲስ ዓለም ስርዓትን እውን ከማድረግና ካለ ማድረግ ጋር የሚያያዝ ነው። አዲስ ዓለም ስርዓት ማለት ምን ማለት ነው? ባጭሩ ሐሳይ መሲ ማንገስ ነው። ባቢሎንን ምድር ላይ እውን ማድረግ ነው። ይሄኛም ሀገር ላይ የምናያቸው ብቅ ብቅ እያሉ ያሉ ነገሮች ምናልባት የምናያቸው ሙቪዎች ይኖራሉ። በተለይ የእኛ የሆኑ ንብረቶችን እኔ በጣም የሚገርመኝ እንደው የኦርቶዶክስ ንብረት የሆኑ ነገሮችን ወስደው በእነሱ አዳራሽ ላይ እንደፈለጋቸው ሲያደርጉት እንመለከታለን። እና እንግዲህ ጊዜ የሰጠው ቅል ድንጋይ ይሰብራል እንደሚባለው ካልሆነ በስተቀር ሰው ጊዜን ተመክቶ እንደዚህ ማድረግ አልባ ኢትዮጵያ ውስጥ አሁን ላይ የምናያቸው በእምነት መቀለድ፣ በሃይማኖት ላይ ማሾፍ ብዙ የምናያቸው አሉና ማንም ምንም ስያደረጋቸው ስላይደለም ህግ አካላትም እንደምናየው ምንም ስያደረጋቸው ስላይደለም ማንም አይነ ካልም ብለው ስለሚያስቡ ጊዜው የእኛ ነው ብለው ስለሚያስቡ፣ ግን እንደዛ አይደለም እውነታው። አንድ ቀን ዋጋ እንደምከፍሉበት ማመናችሁ ማመን አለባችሁ። እውነታው ያ ነው። ያን እንዳዘነጉ መረጃ ነው ይቀመጣል። የጊዜ ጉዳይ ነው። ዋጋ የሚያስከፍልባት ጊዜ ይመጣል። በሃይማኖት ላይ የሚቀልድ የሚያሾፍ አካል አንድ ቀን መጠየቁ ስለማይቀር ማለት ነው። ስለዚህ ያን የሚያደርጉትን ደግሞ እስኪ እኛ ጋር ለምሳሌ እንመልከት። እንግዲህ ብዙ ጊዜ ሰሜኑ አካባቢ ያውም እንዳይህን ነገር አልተለመደም አይደለ? እኔ ራሱ ገርሞኛል። እንደው እንደዚህ ተብሎ ስለተጻፈ ነው እንጂ እውነት ነው ብዬ ለማመን ነው ራሱ እስከሚከብድ ድረስ ማለት ነው። እንግዲህ ከበሮ እንዳያችሁት ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከበሮ ለምን እንደምትሰራና ለምን አገልግሎት ከምን አንጻር ትርጉም አለው። እነሱ ግን እንደዛ አድርጎ ይዘሉበታል። የእኛን ንብረት ኮፒራይት የሚባል ነገር እኮ በቃ እየሰራ አይደለም። መጽሐፍ ላይ ብቻ ነው እንደ ነገር የሚሰራው። ዩቲዩብ ላይ ቪዲዮ ላይ እንኳ ኢቨን አንድ ሰው የአንዱን ቪዲዮ ወስዶ ቢጭን እኮ ኮፒራይት ስትራይክ ብሎ ይዝበታል። በንዋያተ ቅድሳት ላይ ግን የእኛን ንብረት ወስዶ ማንም ደስ ሲያደርገው ማንም አይከለክላቸውም። ማንም ሃይ የሚላቸውም የለም። ያው ፐርፐዝ ስለሚደረግም ጭምር ነው። ሌላ አይደለም። ዳይን ነገሮች መከበር ካልቻሉ፣ ስለዚህ ማስከበር ያለበት አካልም ይህንን ነገር እንዲቆም ካላደረገ እንግዲህ ምን ልለን እንችላለን? ምንድነው? የዘገየ ፍርድ ከምን እንደ ከምን ይቆጠራል ይባለው ማለት ነው። መዝደል ትችላላችሁ፣ መብታችሁ ነው። ግን የኛን ንብረት አስቀምጡ። ከበሮ የኛ ነው። ለምን ከበሮውን ለምን ምንድነው ከበሮ ማለት ነው ብለን ብንጠይቃቸው እራሱ መልሱን እኮ በደንብ አይመልሱትም። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከበሮውን ለምን ከበሮ እንዳለችበት ለምን አሰራሩን ሁሉም ትርጉማል አመታቱ እራሱ እንደዚህ አይደለም በቤተ ክርስቲያናችን ስርዓት ማለት ነው። የከበሮ አሰራሯ ከምን እንደሚሰራ ሁሉ ነገር ትርጉም አለው። ግን የሚያስቆም ጠፍቷል። እንደምታዩት ነው። ሁሉም መጥቶ እንደዚህ ሲፈነጭ ትመለከታላችሁ። መቋሚያችንን ይወስዳሉ፣ ይጠቀማሉ። ከበሯችንን ይወስዳሉ፣ ቆባችንን ይወስዳሉ፣ ጸናጸናችንን ይወስዳሉ። ምንም የማይወስዱ ነገር አላቸው። ሁሉም የኛ ናቸው። ይህንን በግልጽ መናገር አለብን። ችግሩ ከበሯችን ይወስዳሉ፣ ከከበሯችን ይኮርጃሉ። ጾማችንን አይኮርጁም፣ ጸሎታችን አይኮርጅም። ሰይጣን ክፋፍቱ ይሄ ነው። የሚጠቅማቸውን ነገር ለነሱ ሕይወት ለመመለሳቸው ያስላችሁ ከበሮ አይጠቅምም እያልኩኝ አይደለም፣ ግን አይደለም። ሰይጣን እሱን ወይም እነሱን ሊጠቅማቸው የሚችለውን ነገር እንዲወስዱ አይደርጋቸውም። ቢጾሙ እንደሚራቡ ያውቃሉ። በመራብ ደግሞ ዋጋ እንደሚያገኙ ያውቃሉ። ከክርስቶስ ዘንድ እግዚአብሔር ዘንድ የሚኮረጅና የማይኮረጀውን ራሱ ለይቶ ነው የሰጣቸው። ከበሯችን ላይ እኛው ብሽሽቅ ነው። አሁን እኛ ሀገር ላይ የምታዩት ፖለቲካችን ብሽሽቅ፣ እመታችን ብሽሽቅ፣ ሁሉ ነገራችን ብሽሽቅ የሆነበት ክስተት ነው። አደላ። አሁን ኢትዮጵያ ውስጥ ያለው ብሽሽቅ ስሜት አይነት ልጅ የለ አዋቂ የለ ትልቁም ትንሹም ማዋቂውም የተማረውም ያልተማረውም ነገርም የሚያበርድ የለ፣ ብሽሽቅ አንዱ የአንዱን ሲያንቋሽሽ፣ አንዱ የአንዱን ሲነካ፣ በቃ ያ ደግሞ እንደ ሀገርም አያናኑረንም። ቅድም እንዳልኳችሁ የማይገባ ነገር አታድርጉ። የጊዜ ጉዳይ ካልሆነ በስተቀር ዋጋ መከፍሉበት ጊዜ ይመጣል። ስለዚህ ዋጋ የሚያስከፍላችሁን ነገር አታድርጉ። እኔ ተነግሮ ተነስቼ ሙስሊሙ ወገኖቻችን የሚጠቀሙበትን የእነሱ የአምልኮ መገለጫ የሆነውን ነገር ባደረግ ሰው ሊጠይቀኝ ይገባል። ሲጀመርም አላደርግም። ካደረኩም ልጠየቅ ይገባኛል። ትክክል አይደለም። በሰዓቱ እነኛ አካላት ያን ነገር አድርጌ የሚጠይቀኝ ሰው ወይም ካልተጠየቅኩኝ ያ ነገር ትክክል ነው ማለት ትክክል ነኝ ማለት አይደለም ጥያቄ ስለጠፋ ስለዚህ የማይገባ ነገር አትሉ፣ የራሳችሁን ፈልስፉ። አምልኮ ብሽሽቅ ነው እንዴ? ኦርቶዶክስን በመሳደብ ላይ መሰረት ያደረገ ነው። አሁን በተለይ ኢትዮጵያ ውስጥ ያለው የፕሮቴስታንቱ ዓለም ከተወሰኑበት በሰቅ ተወሰኑ ግለሰቦች ወይም ፓስተሮች ናቸው፣ ይሄን የማያደርጉት ለነ ፓስተር ቸሬ ብንጠቅስ በስም ደረጃ ይፈን ራሱ እንጂ፣ አብዛኛው ኦርቶዶክስን ሲሳደብ ቋሽሽ ነው የሚለው እርግጥ እናንተ ስለ ደስ ስላላችሁ ቤተክርስቲያናችን ወይም ኦርቶዶክስ የምትሆነው ነገር ስላለ አይደለም። ያ ማለት ግን መስደባችሁ የማደርጋችሁ ትክክል ነው እያልኩኝ አይደለም። በተመሳሳይ ብቻ ጊዜ ሚዛን አለው በነገራችን ላይ ይፈርዳል። አንድ ቀን የማትወጡት እንትን ውስጥ ወይም ደግሞ የማይገባ ከሕዝብ ከማህበረሰብ ጋር ሊያናኖሯችሁ የሚችለውን ነገር አድርጉ። ነውር የበዛበትን እምነት ላይ ባህል ላይ እሴት ላይ የምትቀልዱ ሰዎች ብታቆሙ የሚል ሀሳብ ነው ያለኝ። በከበሯችን አታሾፉ፣ አትቀልዱ። የእናንተ አይደለም፣ የእኛ ነው። ለባለቤቱ መልሱ። መቋሚያችን እኛ ነው፣ ጽናጽኑ የኛ ነው፣ ከበሮ የኛ ነው። የራሳችሁን ፈልስፉ፣ የራሳችሁን ፍጠሩ። በጣም ያስጠላል እንደው በስጋዬ ዓለም እንኳ ኢቭን ብንመለከተው መኮረጅ እንደው ልክ ነው እንዳይደለም ስለዚህ ይሄ ነው ያለ የመልእክት የፕሮቴስታንቱ ዓለም በዛ ውስጥ ያላችሁ ወንድሞች እንደምወች እንደው በስሜታዊነት ሆናችሁ ምን ለማለት ፈልገህ ነው ከማለት ይልቅ ወዴት እየሄድን ነው እንዲህ አይነት አለ በስ በእኛ ይፈቀዳል አይፈቀድም ብላችሁ ጠይቁ። ተመራመሩ፣ ራሳችሁን ጠይቁ። በጣም ብላችሁ አስቡ። ያንነው። ማሰብ ማሰብና መገመት ያለባቸው ብያምናለሁ። ይሄን ያለ መልእክት በድጋሚ እስከምንገናኝ መልካም ቆይታ እንዲሆንላችሁ እመኛለሁ። ይቆየን።